አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መጋቢት 25 በዚች ቀን ከሰባ ሁለቱ አርድእት አንዱ የከበረና የተመሰገነ ሐዋርያ ናንሲፎሮስ አረፈ። ይህም ከእስራኤል ወገኖች ከብንያም ነገር ነው። ወላጆቹ የኦሪትን ሕግ የሚጠብቁ ናቸው። እርሱም ስራዎችን በየ ጊዜ ትምህርቶቹንም በሰማ ጊዜ ጌታችንን ተከተለው ድንቅ የሆኑ ተአምራቶችን የተመለከተ ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይን የመበለቲቱን ልጅ ባስነሳው ጊዜ ከዚያ ነበረ። ይህን አይቶ ወዲያውኑ አመነ። ሌላ ምልክት አልሻም ብልጭ ብልጭ ሲል የነበረ የአይሁድ የህግ ፋና ትቶ ወደ እውነተኛ ፀሐይ ወደ ጌታ ኢየሱስ ቀርቦ ደቀ መዝሙሩ ሆኖ እንጂ። ጌታችንም ኢየሱስ ክርስቶስም ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስ ጸጋን ተቀብሎ ሐዋርያትንም በመከተል በብዙ ሀገሮች ውስጥ አስተማረ። ሐዋርያትም በሀገረ አቴና ኤጲስቆጶስ አድርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎችን አሳመነ። የክርስትና ጥምቀትንም አጠመቃቸው። በትምህርቱ በምክሩ እውቀት እንዲያድርባቸው አደረጋቸው። በትምህርቱ ከደዌ ስጋ ከደዌ ነፍስ ፈወሳቸው። ተጋድሎንም በፈጸመ ጊዜ በሰላም አረፈ። በድል አድራጊነትም የክብር አክሊል ተቀበለ። መላ ዘመኑ ሰባ ዓመት ነው። በአይሁድ ህግ 29 ዓመት በክርስትና ህግ 41 ዓመት ኖረ እነሆ የከበረ ሐዋርያ ጳውሎስም በምልክቶቹ አስታውሶታል ሰላምታም አቅርቦለታል በጸሎቱ የምትገኝ በረክቱ ከኛ ጋር ለዘላለም ትኑር አሜን ዛቅረብኩ ማለት ዘኪር ማለፍ ጸሪቀ ምላቡ ላን ነቢያት ቅዱሳን ሐዋርያት ሰባክያን